መልስሽ እሺ ካልሆነ በፈጣሪ ልለምንሽ፣ እንዳታገኘኝ ሩታ። እንግዲህ ዛሬ እንግዲህ መተሽ ምን እንደምት ተሳውቂናለሽ ብዬ አስባለሁ። በመቀጠል ደግሞ አብርሃም ግብዳ ግብዳ ከሆኑ ሴቶች ጋር መጥተዋል። አዎ፣ በጸጌ ኢንስታግራም እንግዲህ እሱ ማታ ትከሻ ላይ እንደሆነ አለቅም እጁ ደግፍ አድርጎ ትላንትና ላይ ያሰረው ሰዓት የእጁ ትላንትና የለበሰው ሸሚዝ ምናምን በቃ ልብሱ የትላንት ነው። ኳሊቲ ትላንትና የለበሰው ልብስ በሙሉ ዛላይ ነጸጌጋ እንግዲህ ቪዲዮ ቀርጾ ይሁን ፎቶ አላቀም ባይኔና ያየሁት የምናገረው። ለማንኛውም መጥተዋል ማለት እዛ ፖስት ተዋለች ጸጌ። እሺ እሺ ከሆነ መልስሽ፣ ወይ እምቢ ከሆነ መልሰሽ እንዳታገኝኝ በፈጣሪ ልለምንሽ ብሎ ነገር አለ እንዴ? አያብራ እና ለማንኛውም እንግዲህ ሩታ ምን እንደምትል ማናቅም። ውድ ቤተሰቦች ምን ትል ይመስላችኋል? እናንተ ስታስቡት ማለት ነው። አልፈልግህም ነው አልተስተካከልክም ነው ወይ ስትስተካከልና እና ለምነኝ ነው ወይስ ምንድን ነው? እኔ ግራ እየገባ ይገባኝ ነው ማለት ነው። እና ለማንኛውም እንጠብቃቸዋለን። አው እንዴ ዛሬ እንደምንም ብለህ ቶሎ ምሽልን። እውነዴ ነው የምላችሁ ዛሬማ ቶሎ መምሸት አለበት። እንዲሁ የሩታ መልስ ለመስማት ማለት ነው እና ሩታ እርግጠኛ ነኝ የሆነ ነገራቶችን እንደዚህ እንደዚህ ያስተካክል ወይም ደግሞ ከዚህ በኋላ እንዲደገም አልፈልግም የሚል ነገር አብርሃም ግን እሺ ካልሽኝ፣ ወይም ደግሞ ወደ ቤት ከተመለሰች ወደ ቡታ ቡታጀራ አልመለስም ብለዋል ማለት ነው። ወደ ቡታጀራ አልሄድም ብቻ። አንተ ግን ወደ ቡታጀራ ለምንድነው ሄዳለሁ የምትለው? ቤተሰብ ጋር ለምንድን ነው ሄዳለሁ የምትለው? አንተ ትልቅ ሰው ነህ። ለማንኛውም

እሺ ካልሆነ መልስ ሽ ወይ የሆነ ነገር ሳይሆን፣ አንተ ካጠፋሁ ይቅርታ ነው ያልከው። ካጠፋሁ ይቅርታ ብለሃል። ማራ ካጠፋሁ ሳይሆን አጥፍቻለሁ ይቅርታ። እሱም ጥፋቱ ምንድነው? ነፃነት መምጣቷ። ይሄ ደግሞ ደጋግመን ነግረናሃል። ለማንኛውም እንትን እንደምትል እንደምታስተካክሉ ወይም ደግሞ ችግራችሁ በዚህ ቀርፋችሁ ከዛ በኋላ ድራማ የሚባል ነገር ድራማ አባቱን ይጥፋ። ቤተሰብ ማሰደብን ምንድነው ይሄ፣ ራሱን ማሰደብን ክብርን ዝቅ ማድረግን፣ በተረገዘ ልጅ መሸቀልን ጋ መንፈስ ይሁን ብላችሁ እንግዲህ እንደምትቀብሩት ዛሬ ተስፋ አደርጋለሁ ማለት ነው። አዎ እዚህ ጋር ዛሬ ቀብራችሁ ማለፍ አለባችሁ። እውነቴ ነው የምላችሁ። ገንዘብ ብቻ አትዩ። ገንዘብ ምንም አያደርግም፣ የትም አያደርስም። እዛው ክብራችሁ እንዴ ክብር ዝቅ አድርጎ ክብር እኮ ገንዘብ አይገዛም። በነገራችን ላይ የምሬ ነው ምላችሁ። ስለዚህ አብርሃም ማታ እንጠብቃለን እና ታዲያ ትናንትና ቪዲዮ በቀረጻችሁበትን ልብስ በነጸጌጋ መታሃል። ለምንድነው የሄድከው? እናንተ አንዳንድ ኮ ማለት ነው ሰዓት ወዱም ትስቃላችሁ ወዳችሁም ትስቃላችሁ። እንዴ ልበላችሁ ሁሉም ነገር ያስቃል። እና ባክሽ ባክሽ ድራማ ነው ወይስ እውነት ነው? እናንተ እዝከ መቼ ነው የምትሸወዱብኝ? እንዴ እዝከ መቼ ነው የምትሸወዱት? እናንተ አረብ አገር ያለን ሴቶች ለምን እንዴ ነቅ ያደላችሁም ስማርት የሆነችው ሴቶች ናቸው ያላችሁ። እኔ አረብ ሀገር ከመጣው በኋላ ነው ብልጥ የሆንኩኝ። እውነቴ ነው፣ ብላችሁ አገር እያለሁ ሞኝ ነበርኩ። እና ምን ሆናችሁ ነው እናንተ ለምድነው በነገራችን ላይ አዎ ዩቱብ የሚሰራ ሰው ነው፣ ዩቱብ የማይሰራ ሰው አንድ አይደለም ማለት ነው። አንድ አይደለም ስላቸው ዩቱብ ላይ ለምሳሌ እኔ ራሱ ልክ እንደ አብርሃምና ወይም እንደሩታ ወይም እንደ ሌላኛው ዩቱበር የሆነ ሳክስ ነገር ሰርች ማምጣት እችላለሁ። ለምሳሌ ያ ነገር መፍጠር እችላለሁ። አሁን በበኩሌ በራሴ ማለት በእነሱ አያውት አይደለ። ስለዚህ እኔ ዩቱብ እየሰራው ስለሆነ እለምደዋለሁ። ያ ነገር ደግሞ ነገላ ለመስራት ዋስትና የለኝም። አረ እንደዚህ ማለት ጨቃጨቅ ምን እንዴ እንዲሁም ፈትፍቼ ራሱ እዛ ያነን ይመጣል ትራፊክ ከፍትብኛል ወይም መጣላው ይናገረኛል። ስለዚህ እንደነሱ ሆንኩ ማለት እንግዲህ የሬሳ ሳጥን አዘጋጅታችሁ ጠብቆ ወይም ደግሞ ከፈን አዘጋጅታችሁ ጠብቁኝ ለማለት ነው። እንግዲህ ኢትዮጵያ ምገባ ልቀበር በቁሜ ልቀበር እንጂ ይሄ ነገር ቤተሰብ አምኖ ሊቀበለኝ አይደለም እና ለማንኛውም ሩታ እንግዲህ ቤተሰቦች እውነት ለመናገር ሊሄዱ ከሆነ አብረው የሚሄዱ ከሆነ ለምሳሌ ምን ያደርጋሉ መሰላችሁ? በቃ እሺ፣ ይሄ ነገር አስተካከል፣ ወደ ራስ ተመል፣ አልሄድም ብለዋል። ግን እዚህ ጋር ደግሞ እሺ ካለችኝ፣ እሺ ካላለች ደግሞ አሄድም። እና ለማንኛውም ችግርህን አብርሽ በደንብ አደርገህ ማለት ነው፣ በደንብ አደርገህ ይሄ ይሄ ነገር መሆን የሌለበትን ነገር ይሄማ ባላደርገውስ፣ ይሄንን ነገር ለምን አደርገዋለሁ? ቤተሰቦቼን ለምን አሰድባለሁ? ራሴን ለምን አሰድባለሁ? እስከ መቼም እንደዚ አይነት ነገር እኖራለሁ ብላችሁ ራሳችሁ ወስናችሁ ቀልጠፍ በላቸው ወደ ገደለ ቤት ገቡ። ባይነኝ ማለት ነውና፣ ጠብደል ጠብደለ ሆኑ። ሴቶች ነው የመጡት ዛሬ። እንዲ ታምን ልለጥፍላቸዋለሁ ነው ብላ፣ ጠብደለ የሆነች አንድ ወፍራም አለች። ከዛ አንድ ደግሞ ቀጭና አለች። እሷ ደግሞ ሩታ ተመሳስላብኝ ነበረ። አብርሃም ደግሞ ትናንትና በተቀረጸበት ልብስ ስለሆነ ሩታ አትገኝም እዛ ጋ ልትኖርም አትችልም። እውነቴ ነው ብላችሁ። እኔ ደግሞ ሩታ ቃታነው እንዳውም ከሰው ጋር ተከራክሬ አለው ሩታ ናት እኮ ከአብርሽ ጋ ገብያለችው። ሩታ አደለችም፣ ሩታ አደለችም። እና ለማንኛውም ሩታ አይደለችም ማለት ነው። እሺ፣ ላረገዛችሁ ልጅ አስቡ፣ ተንከባከቡት። ቆንጆ ልጅ ልትወልዱ ከፈለጋችሁ፣ ጤነኛ ልጅ ልትወልዱ ከፈለጋችሁ እንዴት የሚባል ነገር ዞር የሚያስፈልጋትን ነገር አሟላ የምትፈልገው ነገር አያደርግ። በቃ በዚህ ጭቅጭቅ ውጡ፣ ይሰለቻል። እውነቴ ነው የምላችሁ። እና ለማንኛውም ውድ ቤተሰቦቼ የምትጨናነቁ አላችሁ፣ የምትናደዱ አላችሁ። ማን የራሱ ጨንጓራ ተለጥቶ እንዲሁ ተቃጥሎ ሊነድ ነው። ነደዋል እኮ ነደዋል። እንዲህ ምግብ ስበላ ራሱ በድነ ስደናደድኩበት ይኸው ምግብ አልቀበልም እያለኝ ነው ጭንጓራይ። የምትሳደቡም እየጠጣችሁ ምንም ማድረግ አልችልም። ጥፋት ያለበትን አካል ይነገረዋል። እድሜ ልኩ ማለት ነው። እንቢ ካላችሁ ደግሞ ዞርባችኋለሁ እንዳለ ጠቅላላ ዞርባችሁና ወርድባችኋለሁ ማለት ነው። አንዱን አካል ይዤ እጓዛለሁ። ተግባባን አይደለ? መብቴ ነው። አዎ መብቴ ነው። እሱ መብቴ የሚሆነው ምንድ ነው? ጥፋት ያለበትን ሰው። እኔ ደግሞ ዝም ብዬን የሆነ አሽቃባጭ አይደለሁም። አንዱን ከፍ አንዱን ዝቅ ማድረግ የምፈልግ ሴት አይደለሁም። እና አንዱን አካል ተመለስ ተመለስ ተመለስ ተብሎ የማይመለስ ከሆነ ስለዚህ ያንን ሰው ደግሞ ጥፋት ከሌለበት ሚዛናዊ አድርጌ ከዛ በኋላ ይዤ እጓዛለሁ መብቴ ነው እናንተም መብታችሁ ነው ማለት ነው እና ለማንኛውም እናንተ እኮ ንብረት ክፍፍል ውስጥ ራሱ የገባችሁ ልጆች ያላችሁ ማታ እሱ ምንድነው ምን እያላችሁ ነበረ እናንተ ለማንኛውም ላይክ እያደረጋችሁ መኪና አይሰጣትም ወይ ይላቸው መኪናውን ሽጦ አይሰጣትም ወይ ቤቱ ሲቱ በሰራችበትን ሳይሰጠር ይሰጠ አሁን እዚ የድሌት ለማንኛውም ማታ ጠብቁና እንትን እንላለን። ማታ እንወስናለን። ሩታ የምትሰጠን መልስ። ሩታ ዝም ብላ ያለ ምክንያት እኮ ትዳሯ የምታፈርስ ሴት አይደለችም። ሴት ልጅ ደግሞ ብልሃተኛ ናት። ስለዚህ ዝም ብላ ትዳሯ የምታፈርስ ይመስላችኋል እንዴ? ላ አታፈርስም። ስለዚህ ልታፈርስ አትችልም። እስከ ማታ ተጠብቃችሁ ታግሳችሁ ያንን ቪዲዮ ሲለቀቅ እናያለን ማለት ነው። ከዛ ውጭ ምንም አይነት ነገር እንትን ልል አልችልም። ውድ ቤተሰቦች ነው ለመናገር እኮ አገር ላይ እኮ ብትደውሉ የሆነ ነገር አንዳንዱን ትክክለኛ መረጃ ይሰጣቸዋል፣ አንዳንዱን ደግሞ ይደብቃል። ምክንያቱም እንዲነቃበት የማይፈልገው ይደብቃቸዋል። አንዳንዱን ደግሞ ያ ያው ሰው ልክ እንደራሱ የሚያያችሁ ሰው ደግሞ የሆነ አውጥታችሁ ግልብጥ አድርጋችኋ ከሌ ብሎኛለ፣ እንደዚህ እንደዚህ ነው እየተካሄደ ያለው ብላቸው የማትናገሩ ከሆነ እውነቱን የሚነገራችሁ ሰው አለ ማለት ነውና እኔ ደግሞ ቢነገረኝም አልናገርም። ለምን? አንደኛ መረጃ ይቀርብኛል። ሁለተኛ ደግሞ ከዛ ሰው ጋር መጣ ለዳልግም። ሶስተኛ ደግሞ ኢትዮጵያ ስገባ ማግኘት እፈልጋለሁ። አሁኑ ከአብርሃምና ሩታ ኢትዮጵያ ስገባ አገኛቸዋለሁ እያልኩኝ ነው። አሁን አብርሃም ጥፋት ሲያጠፋ ውቅጥ፣ ሩታ ስታጠፋ ውቅጥ። እሺ፣ እንዴት ብለን ነው የምናገኛችሁ? እንዴት ብለን ነው የምናገኛችሁ? ስርአታችሁን ያዘው። አሁን እናለመን። ያው ማታ ጠብቁና ሩታ የምትሰጠው መልስ እናያለን። አብርሃምም እንግዲህ እሺ ካልሆነ መልስሽ እንዳታገኘኝ ብለዋል። በፈጣሪ ልለምንሽ እንዳታገኝ እንዳታለቅስ፣ ዋ እንዳታለቅስ። እግር ያለው ሩታም ደግሞ ውሳኔሽን በደንብ አድርገሽ አስበሽ ግመሽ እንደምትወስኝ አውቃለሁ። ባለሙሉም ተስፋ ነኝ። እንጠብቃችኋለን። ለማንኛውም ሰላም ሆኖልኝ ቤተሰብ